ላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሁሌም ጠዋት ላይ ልትበሏቸው የሚገቡ ሰባት ጠንካራ የጨጓራችን እናም የአንጀታችን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 ምርጥ ምግብና መጠጦችን ልንገራችሁ። ለጨጓራችን እንዲሁም ደግሞ ለአንጀታችን በጣም ምርጥና ፈውስ የሆኑ ምግብና መጠጦች ናቸው። አንደኛ ሙቅ የሎሚ ውሃ ነው። ይሄ ምንጊዜም ጠዋት ላይ ማድረግ ያለብን ልምድ ነው። ይህ ሙቅ የሎሚ ውሃ የጨጓራ አሲድ ምርትን ያነቃቃል፣ የምግብ መፈጨትን ያሻሽላል፣ መርዛማ ንጥረ ነገሮችን ያጥባል፣ እንዲሁም የሆድ መነፋትንም ይቀንሳል የጉበትን ተግባርን ይደግፋል። ይህም በተዘዋዋሪ የአንጀትን ጤንነት ያሻሽላል። የአንጀት እንቅስቃሴንም ለመቆጣጠር ይረዳል። ታዲያ እንዴት መጠጣት ይቻላል? ግማሽ ንጹህ የሎሚ ጭማቂን ወደ አንድ ኩባያ ሙቅ ውሃ ውስጥ መጨመር፣ ለብ ያለ ማለት ነው። ከዛም በባዶ ሆዳችሁ መጠጣት ነው። ለሆድ መነፋት፣ ለሆድ ድርቀት፣ ለማለዳ የምግብ አለ መፈጨት ዝግ ላለ የምግብ መፈጨት በጣም ምርጥ ነው። ሁለተኛ የእሬት ጭማቂ ወይም ደግሞ ጁስ ነው። የእሬት ጭማቂ ወይም ደግሞ ጁስ የአንጀት ሽፋንን የሚያረጋጉ አልወይን እናም ፖሊሰከራይድን ይዟል። የጨጓራ ብግነት ወይም ደግሞ ጋስትራይተስን፣ የአሲድ ሪፍለክስ እና የአይቢኤስ ብስጭትንም ለመፈወስ ይረዳል። በጨጓራ ውስጥ ያለውን ብግነትንም ይቀንሳል። መለስተኛ ተፈጥሯዊ የጨጓራ ማልሰሻም ሆኖ ያገለግላል። ታዲያ እንዴት መጠቀም ትችላላችሁ? ከሁለት እስከ ሶስት የሾርባ ማንኪያን ንጹህ የእሬት ጄልን ከሙቅ ውሃ ጋር ቀላቅሎ መጠጣት ነው። ከቁርስ ከአስር ደቂቃ በፊት ብትወስዱት ተመራጭ ነው። አሲዳማነትን ለመቀነስ ለጨጓራ ብግነት፣ ለጨጓራ ማቃጠልናም ለ ጓራ ቁስለት በጣም ምርጥ ነው። ሶስተኛ ፕሮባዮቲክ እርጎ ነው፣ ወይም ደግሞ ካገኛችሁ የግሪክ እርጎ ወይም ደግሞ ዮገርት የምንለውን። እነዚህ ጥሩ ባክቴሪያዎችን ላክቶ ባሲለስ እናም ቢፊዶ ባክቴሪየምን ያቀርባል። የአንጀት ማይክሮቢያውም ሚዛንን ይመልሳል። የምግብ መፈጨትን እናም ንጥረ ምግቦችን መምጠጥንም ያሻሽላል። ተቅማጥን የሆድ ድርቀትንና ጋዝንም ይቀንሳል። ታዲያ እንዴት መመገብ ትችላላችሁ? ከግማሽ እስከ አንድ ኩባያ ንጹህ እርጎን መብላት ነው። አስፈላጊ ከሆነ ማር ወይም ደግሞ ፍራፍሬዎችን መጨመር፣ ደካማ የምግብ መፈጨት፣ የሆድ መነፋት፣ መደበኛ ላልሆነ የአንጀት እንቅስቃሴ በጣም ምርጥ የሆነ የጠዋት ምግብ ነው። አራተኛ ሁላችሁም የምታውቁት አጃ ወይም ደግሞ ኦት ሜል ነው። ጥሩ የአንጀት ባክቴሪያዎችን የሚመግብ በሚሟሟ ፋይበር በሶለብል ፋይበር በቤታ ግሉካን የበለጸገ ነው። የአንጀት እንቅስቃሴን ለመቆጣጠርም ይረዳል። የጨጓራ ሽፋንን የሚያረጋጋ የመከላከያ ጅልንም ይፈጥራል። ለሰዓታቶች ጥጋብንም ይሰጣል። ታዲያ እንዴት ማዘጋጀት ትችላላችሁ? ግማሽ ኩባያ ኦትስን ወይም ደግሞ አጃን በውሃ ወይም ደግሞ በወተት ማብሰል። ለተጨማሪ የአንጀት ድጋፍ ቺያ ሲድ ወይም ደግሞ ሙዝን መጨመር ትችላላችሁ። ለሆድ ድርቀት፣ ለብግነት፣ ለአይቢኤስ እንዲሁም ደግሞ የተረጋጋ ጉልበትንም ይሰጣችኋል። አምስተኛ ሙዝ ነው። ሙዝ ጥሩ የአንጀት ባክቴሪያዎችን የሚመግቡ ቅድመ ፕሪባዮቲክስ ፍሩክቶ ኦሊጎ ሰከራይድን ይዟል። ለመዋሃድም በጣም ቀላል ነው። የአንጀት ሽፋንንም ለመጠገን ይረዳል። የጠዋት የሆድ መነፋትን ለመቀነስም ፖታሲየምንም ይዟል። ታዲያ እንዴት መመገብ ትችላላችሁ? አንድ የበሰለ ሙዝን ዝም ብላችሁ መብላት ትችላላችሁ፣ ማለትም ከምግብ በኋላ ማለት ነው። እንዲሁም ወደ ኦትሜል ወይም ደግሞ ወደ እርጎ በመጨመር ቁርስ ላይ የመጀመሪያ ምግብ አርጋችሁም መመገብ ትችላላችሁ። ለተቅማጥ፣ ለምግብ አለመፈጨትና ለማለዳ ጋዝ በጣም ሱፐር የሆነ ምግብ ነው። ስድስተኛ ለአንድ ሌሊት የተዘፈዘፈ ቺያ ሲርስን መመገብ ነው። ለአንድ ሌሊት በውሃ ውስጥ ዘፍዝፋችሁ ጠዋት ላይ በፍሪጅ አስቀምጣችሁ ጠዋት ላይ መመገብ ማለት ነው። ይህ በፋይበር የበለጸገ ነው። ቺያ ሲርስ ጤናማ የአንጀት እንቅስቃሴንም ይደግፋል። ጨጓራን የሚሸፍን እናም የሚያረጋጋ ጄንንም ይፈጥራል። የሆድ ድርቀትን፣ የሆድ መነፋትን እናም የአንጀት ብግነትንም ይቀንሳል። መርዛማ ንጥረ ነገሮችን ለማስወገድም ይረዳል። ታዲያ እንዴት መጠቀም ትችላላችሁ? አንድ የሾርባ ማንኪያ ቺያ ሲድን በግማሽ ኩባያ ውሃ ውስጥ ለአንድ አዳር ማጥለቅ ወይም ደግሞ ማስቀመጥ ነው። በፍሪጅ ውስጥ አስቀምጡት። ከዛም ጠዋት ላይ መጠጣት ወይም ደግሞ ወደ ቁርስ ወደ ተለያዩ ምግቦች ጨምራችሁ መመገብ ትችላላችሁ። ለሆድ ድርቀት፣ ለሆድ መነፋት፣ ክብደታችንን ለመቆጣጠር እንዲሁም ደግሞ ለማይክሮባዮም ጤናችን በጣም ምርጥ ነው። ሰባተኛ የዝንጅብል ሻይ ነው። የዝንጅብል ሻይ ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንስ ጂንጀሮል የተባለ ውህድን ይዟል። ጅንጅብል በተፈጥሮ የምግብ መፈጨትንና የጨጓራ ባዶ መሆንን ያነቃቃል። ማቅለሽለሽ፣ ጋዝ፣ ቁርጠትና አሲዳማነትንም ይቀንሳል። የተበሳጨ ወይም ደግሞ የተቆጣ የጨጓራ ሽፋንንም ለመጠገን ይረዳል። ታዲያ እንዴት ማዘጋጀት ትችላላችሁ? አንድ ኢንች ትኩስ ዝንጅብልን በአንድ ኩባያ ውሃ ውስጥ ለአምስት ደቂቃዎች ማፍላት ነው። ከዛም ከቁርስ በፊት ወይም ደግሞ ሙቅ አድርጋችሁ መጠጣት፣ በማንኛውም ሰዓት መጠጣት ትችላላችሁ። ከቁርስ በኋላ ብትጠጡትም ተመራጭ ነው። የጨጓራ ችግር ምናምን ካለባችሁ ግን እንዳለ ከቁርስ በኋላ፣ ከምግብ በኋላ ጠጡት። ለጨጓራ ብግነት፣ ለጋዝ፣ ለማለዳ ማቅለሽለሽ፣ እንዲሁም ደግሞ ለምግብ አለመፈጨት ሱፐር የሆነ መጠጥ ነው። ስለዚህ እነዚህን ጠዋት ላይ ብትመገቡና ብትጠጧቸው፣ ለጨጓራችን እንዲሁም ደግሞ ለአንጀታችን ምርጥና ፈዋሽ የሆኑ ምግብና መጠጦች ናቸው። ለከፍተኛ የአንጀት ፈውስ ታዲያ እነዚህን እንዴት ማጣመር ትችላላችሁ? ለጠንካራ የማለዳ ወይም ደግሞ የጠዋት የአንጀት ፈውስን ልምድ ከፈለጋችሁ፣ አንደኛ በጣም ጠዋት ላይ ሙቅ የሎሚ ውሃን ሁልጊዜም ቢሆን መጠጣታችሁን አትዘንጉ። የምግብ መፈጨትን ያነቃቃል፣ ሰውነታችንንም ዴቶክስ ያደርጋል፣ መርዛማ ንጥረ ነገሮችን ከሰውነታችን ጠራርጎ ያስወግዳል። ይሄ ምንጊዜም ማድረግ ያለባችሁ ልምድ ነው። ሁለተኛ የዝንጅብል ሻይ ወይም ደግሞ የእሬት ጭማቂን መጠጣት ነው። ብግነትን ወይም ደግሞ ኢንፍላሜሽንን ያረጋጋል። ስለ ታዲያ ቀስ አድግታችሁ በደንብ በሙቁ ሳይሆን ትንሽ ለብ ባለመልኩ ነው፣ በጣም ትኩስ እንዳይሆን። ሶስተኛ፣ ደግሞ ቁርስ ላይ በፕሮባዮቲክስ እናም በፋይበር የበለጸገ ምግቦችን መመገብ፣ እርጎ እና ሙዝን ቀላቅላችሁ ከፈለጋችሁ፣ ወይም ደግሞ ቺያ ሲርስን ከኦትስ ጋ ኦት ሜል አዘጋጅታችሁ ቀላቅላችሁ መመገብ ነው። ይህም አንጀትን ከሁሉም አቅጣጫዎች ይደግፋል ማለት ነው ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል፣ ጥሩ ባክቴሪያዎችንም ይጨምራል፣ እንዲሁም ደግሞ የአንጀት እንቅስቃሴንም ያሻሽላል። ጥሩ ባክቴሪያዎችን ደግሞ ይመግባቸዋል፣ የአንጀት ሽፋንንም ከጉዳት ይጠብቃል ማለት ነው። ስለዚህ ምንጊዜም ጠዋት ላይ እነዚህን ልምዶችን ለማድረግ ሞክሩ። በጣም ሱፐር ኸልዚ ትሆናላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው